ቼልሲ ባርሴሎናን ሶስት ለዜሮ አሸንፏል። ማንቸስተር ሲቲን ባልተጠበቀ ሁኔታ በገዛ ሜዳው በባየር ሌቨርኩሰን ሁለት ለዜሮ ተሸንፏል። ዛሬ ደግሞ ተጠባቂ ጨዋታ አርሰናል እና ባየር ሙኒክን የሚያገናኝ ይሆናል። ሰላም ሰላም፣ ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘውትር ወደ እናንተ በእግር ኳስ አጫጭር መረጃዎቹና ፕሮፋይል ነክ በሆኑ ጉዳዮቹ እንደሚደርስ ይታወቃል። በዚህም ዛሬ አርሰናል ከባየር ሙኒክ የሚያደርጉትን ጨዋታ እና ትናንት ምሽት የተካሄዱትን የ አውሮፓ ቻምፒየንስ ሊግ የምድብ ጨዋታዎች አጠቃላይ ዳሰሳ እናደርጋለን። ፕሮግራሙን ኮፒ ሊንክ ሼር እና ላይክ በማድረግ አብሮነታችሁ እንድታሳዩ ነው የምንጠይቀው። ባርሴሎና በቼልሲ ሶስት ለዜሮ ተሸንፏል። ማንችስተር ሲቲም ያልተጠበቀ ተከታታይ ሽንፈት አስተናግዷል። በአውሮፓ ቻምፒየንስ ሊግ ተጠባቂ መርሃ ግብር ቼልሲ ባርሴሎናን 3 ለዜሮ አሸንፏል። ማምሻውን በስታንፎርድ ብሪጅ ስታዲየም በተደረገው ጨዋታ ስቴቫኦ ሊያም ዴላፕ እና የባርሴሎና ጁል ኮንዴ በራሱ ግብ ላይ ባስቆጠሩት ግቦች ቼልሲ ባርሴሎናን 3 ለዜሮ አሸንፏል። የባርሴሎና አምበል ሮናልድ አራሆ በ44ኛው ደቂቃ በሁለት ቢጫ ካርድ ከሜዳ ተሰናብቷል። የአራሆ መውጣት የባርሴሎና ጨዋታ ላይ ተጽዕኖ ማሳደሩ ታይቷል። በአንጻሩ ቼልሲ የቁጥር ብልጫውን በሚገባ ተጠቅሞበታል። በኢትሃድ ስታዲየም በተደረገው ሌላ ጨዋታ ደግሞ ባየር ሊቨርኩሰን ማንችስተር ሲቲን ባልተጠበቀ ሁኔታ ሁለት ለዜሮ አሸንፏል። አሌሃንድሮ ግሪማልዶ እና ፓትሪክ ሼክ ናቸው ግቦቹን ያስቆጠሩት። ወደ ቬልዶሮም ስታዲየም ያመራው ኒውካስል ዩናይትድ ደግሞ በማርሴይ 2 ለ1 ሽንፈት አስተናግዷል። ፔር ኤሜሪክ ኦባሚያንግ ለፈረንሳዊ ቡድኖች ሁለቱንም ግቦች አስቆጥሯል። አቪ ባርነስ ለኒውካስል ብቸኛውን ግብ ያሳረፈ ተጫዋች ነው። ቦርሲያ ዶርትመንድ በበኩሉ ቪያሪያልን 4 ለዜሮ አሸንፈዋል። ሴርሁ ጉይሬሲ ሁለት ግቦችን ሲያስቆጥር፣ ካሪም አዲየሜ እና ዳንኤል ስፔንስ ቀሪዎቹን ግሎች ያስቆጠሩ ተጫዋቾች ናቸው። ዌራይሲ በጨዋታው ጨዋታ ቡድኑ ያገኘውን የፍጹም ቅጣት ምት ሳይጠቀምበትም ቀርቷል። የቪያሪያል ሁዋን ቮይስ በቀይ ካርድ ከሜዳ መሰናበቱ ለጨዋታው ሌላኛ አጀንዳ ሆኖ የነበረ ጉዳይ ነው። በተመሳሳይ ደግሞ በሌሎች መርሃ ግብሮች ናፖሊ ካራባግን ሁለት ለዜሮ አሸንፏል። ስኮት ማክቶሚና እና የካራጋቦን ማርኮ ያንኮቪች በራሱ ግብ ላይ ከመረብ አሰርፎ ሁለቱን ግቦች በናፖሊ በኩል እንዲቆጠሩ ያደረገ ተጫዋች ነው። ጁቬንቱስም ቦዶ ግሊምትን ሶስት ለሁለት አሸንፈዋል። የስላቪያ ፕራህና አትሌቲክ ቢልባው ጨዋታ ያለገባቸው ውጤት የተጠናቀቀ ነው። እንግዲህ ምሽት አስቀድመው በተደረጉ ጨዋታዎች ደግሞ ማክሰኞ ምሽት ቤንፊካ አያክስን ወለ ለዜሮ ሲያሸንፍ፣ ሴንት ዩኒየን ጊሎስ ጋላታሳራይን አንድ ለዜሮ አሸንፈዋል። ውድ ተመልካቾች ፉትቦል ማዕድ የባርሴሎናን እና የቼልሲን ጨዋታ ቁጥራዊ መረጃዎች ወደ እናንተ ቀጥሎ ያደርሳችኋል። ፕሮግራሙን ኮፒሊን ሼር በማድረግ ወደ ሌሎች እንድታደርሱ እንጠይቃለን። የአውሮፓ ቻምፒየንስ ሊግ መረጃዎች ዳሳ ላይ ነው የምንገኘው። የትላንት ተጠባቂ ጨዋታዎች እና የዛሬ የባየር ሙኒክ እና አርሰናልን ጨዋታ ነው የምንዳስሰው። ፕሮግራሙን በድጋሚ ሼር በማድረግ ወደ ሌሎች እንድትወስዱልን እንጠይቃለን። የማክሰኞ ምሽት ተጠባቂ ጨዋታ ቸልሲ ሶስት ለዜሮ ባርሴሎናን ያሸነፈበት ጨዋታ ቁጥራዊ መረጃዎች የሚከተሉን ይመስላሉ። ከቁጥር የመረጃዎቹ ጋር ብሮ የሚነሳው የባርሴሎና አንበብ በሁለት ቢጫ ካርድ ከበቀይ ካርድ ከረፍት በፊት ከሜዳ የወጣበት ነው። በአጠቃላይ እንግዲህ በጨዋታው ኤክስፔክትድ ኤክስጂን ወይም ለጎል የሚሆኑ ኳሶችን በመፍጠር በኩል ቸልሲ 1 ነጥብ 89 ለጎል የሚሆኑ ኳሶችን ሲፈጥር ባርሴሎና ደግሞ ዜሮ ነጥብ ስምንት ዜሮ ያስመዘገበው። በአጠቃላይ ሀምሳ ስድስት በመቶ የኳስ ቁጥጥር ነበረው በጨዋታው ቼልሲ። ባርሴሎና ደግሞ አርባ አራት በመቶ የኳስ ቁጥጥር ነበረው። በአርባ አራት በመቶ የኳስ ቁጥጥሩ አምስት ኳሶችን ወደ ግብ የሞከረ ሲሆን፣ ቼልሲ ባለሜዳው ደግሞ አስራ አምስት ኳሶችን ወደ ሜዳ ሞክሮ ወደ ባርሴሎና የግብ አቅጣጫ ሞክሮ ስድስቱ የተሳኩለት ነበሩ። ከዚህ ውስጥ ሶስቱን አስቆጥሯል። በአንፃሩ ባርሴሎና ሁለት ኳሶች ብቻ ነበሩ ኢላማቸውን የጠበቁ መሞከር የቻለው። ትልቅ የግብ ድል የሚሆኑ ኳሶችንም በመፍጠር በኩል ባርሴሎና አንድ ኳስ ሲፈጥር ቼልሲ ሶስት ኳሶችን ፈጥሯል። ኮርና በጨዋታው ባርሴሎና ምንም አይነት የኮርና ኳሶችን ወይም የኮርና ኳሶችን አላገኘም። በአንጻሩ ቼልሲ አራት ኮርናዎችን አግኝተዋል፣ ከኮርና የሚሻገሩ ኳሶችን ተጠቅሟል። ቼልሲ በዚህ ዓመት በቀሞ ኳስ ከሚጠቀሙ ቡድኖች አንደኛው መሆኑ ይታወቃል። ሁለቱም ቡድኖች በተመሳሳይ ቢጫ ካርድ አይተዋል፣ ሁለት ሁለት ቢጫ ካርድ አይተዋል። የባርሴሎናው አምበል ደግሞ ቀይ ካርድ የተጫዋች ነው፣ በሁለት ቢጫ ካርድ ነው እንግዲህ ይህ ተጫዋች ከሜዳ የተሰናበተው። እንደምታውቁት ጨዋታው ትንሽ የተጋጋለ ሁኔታ ላይ ነበረ። እስከ አርባ አራተኛው ደቂቃ ድረስ ቢያንስ ከረፍት መልስ ተቀይሮ ይወጣል ተብሎ ሲጠበቅ ሮናልድ አራውሆ ግን በሁለተኛ ቢጫ ካርድ ከሜዳ ሊሰናበት ችሏል። በአርባ አራተኛው ደቂቃ ማለት ነው። በአጠቃላይ በጨዋታው እንግዲህ ቼልሲ 516 ኳሶችን ቀበበል ሲያደርግ 88 በመቶን አሳግቷል። 456 ቅብብል ያደረጋቸው ኳሶች ፓሶቹ የተሳኩ ነበሩ። ባርሴሎና 417 ቅብብሎችን የኳስ ቅብብሎችን አድርጎ 349 ተሳግቶለታል። 84 በመቶ ማለት ነው። እንግዲህ ከኢላማ ውጭ የሆኑ ኳሶችን ብሎክ የተደረጉ ኳሶችም ነበሩ። ከኢላማ ውጭ ቼልሲ ስድስት ኳሶች ነበሩበት። ባርሴሎና ሁለት ኳሶች ናቸው። ብሎክ የተደረጉ ኳሶች በቼልሲ በኩል ሶስት ኳሶች ብሎክ ተደርጎበታል። ባርሴሎና አንድ ኳስ ነው ብሎክ የተደረገበት። ከፔናልቲ ከፍጹም ቅጣት ምት መምቻ ክልል ሳጥን ውጪ ቼልሲ አስራ ሁለት ኳሶችን ሲሞክር ባርሴሎና ሶስት ኳሶችን የሞከረው። በተመሳሳይ በፍጹም ቅጣት ሳጥን ውስጥ ቼልሲ ሶስት ኳሶችን ሲሞክር ባርሴሎና ደግሞ ሁለት ኳሶችን ሞክሯል። በአጠቃላይ በቁጥራዊ መረጃዎች ቼልሲ የተሻለ እድል ነበረው ማለት ነው። ከኤክስጂ ግብን በመፍጠር በኩል ቼልሲ አንድ ነጥብ አምስት አንድ ከፈጠረው ኤክስጂ ከ1.89 ወደ ግብነት ሲቀይር ባርሴሎና 0.59 ነው። እንግዲህ የተሳኩ ኳሶችንም በማሻገር እና በማሳለፍ በማቀበል በኩል ቼልሲ የተሳካ ሶስት ኳሶችን አቀብሎ ወደ ግብነት ቀይሯል። በአንጻሩ በባርሴሎና ዜሮ ነው የተሳካ አኪሬት ፓስ ያደረገው ማለት ነው ቅብብል ያደረገው በተቃራኒ ቡድን የግብ ክልል ውስጥ በተመሳሳይ በተቃራኒ የግብ ክልል ውስጥ ፍጹም ቅጣት ሳጥን ውስጥ ቸልሲ 35 ኳሶችን ሲነካ ባርሴሎና 9 ኳሶችን ብቻ ነው ይነካው። ረጅም ኳሶችን በማሻገር በኩልም ቸልሲ 47 ኳሶችን አሻግሮ 22ቱን አሳክቷቸዋል። ባርሴሎና 40 ኳሶችን አሻግሮ 23 የተሳኩ ነበሩ። በተቃራኒ ቡድን የመጨረሻ ሜዳ ክፍል ሶስተኛው ክፍል ላይ የፔናልቲ ቦክስ ስር ኳስን በማሳለፍ በኩልም ቸልሲ 123 ኳሶችን ሲያሻግር ወይም ሲያቀብል ባርሴሎና 56 ኳሶችን ብቻ ነው ያሻገረው። ከዚህ ውስጥ ቼልሲ 93ቱ ኳሶች ፓስ ያደረጋቸው ኳሶች የተሳኩ ነበሩ። በአንጻሩ ባርሴሎና 34 ብቻ ነበሩ። ክሮሶችን በተመለከተም ቼልሲ 11 ክሮሶችን ሲያደርግ ባርሴሎና 3 ክሮሶችን ብቻ ነው ያደረገው። እንግዲህ ለጎልነት ጎልነት ሊውሉ የሚችሉ ኳሶችን በማቀበል በኩል ቼልሲ ሁለት ኳሶችን ሲያቀብል 1 ነጥብ 94 አስመዝግቧል። ባርሴሎና 0 ነጥብ 3 አንድ ነው። እንግዲህ የሚሻገሩ ኳሶችንም በተመለከተ 16 ኳሶችን ቼልሲ ሲያሻግር ባርሴሎና 13 ኳሶችን ብቻ ነበር በአጠቃላይ በጨዋታው ያሻገረው። በመከላከሉ በኩልም ቼልሲ 18 ፋውሎችን ሲሰራ ባርሴሎና 12 ፋውሎችን ሰርቷል። በተመሳሳይ ማን ነው ቼልሲ 18 ፋውሎች ሲሰሩበት ባርሴሎና 12 ፋውሎች ተሰርተውበታል። ቼልሲ 13 ኳሶችን በታክል ለማቋረጥ ሲሞክር ስምንቱን አሳብቷል። ባርሴሎና 26 ኳሶችን በታክል ለማቋረጥ ሞክሮ 14ቱ የተሳኩ ነበሩ። ዱዌሎ ኳሶችንም ባርሴሎና 63 ኳሶችን ሲያሸንፍ ቼልሲ ደግሞ 35 ኳሶችን አሸንፏል። ከግብ ክልል ኳሶችን በማጽዳት በኩልም ባርሴሎና 13 ኳሶችን ከግብ ክልሉ ሲያጸዳ ቼልሲ 8 ኳሶችን ያጸዳው። የተቋረጡ ኳሶችም ነበሩ። በቼልሲ በኩል 9 ኳሶች ኢንተርሴፕት ሲደረጉበት በባርሴሎና ሰባት ተደርገዋል። በአጠቃላይ ግብ ጠባቂዎቻቸው ያዳኑ እንኳቸው ኳሶችን ስንመለከት በመከላከል ዘርፉ የባርሴሎና ግብ ጠባቂ ሶስት ኳሶችን ከግብነት ሲታደግ የቼልሲ ሁለት ኳሶችን ታድጓል። ዜ 9 የሚሆን ኳስን የቼልሲው ግብ ጠባቂ ጀምስ ደግሞ ከግብነት ታድጓል ማለት ነው። አጠቃላይ በጨዋታው ቼልሲ የተሻለ ቁጥር አስመዝግቦ የአንድ ተጫዋች ብልጫውንም ተጠቅሞ ሶስት ለዜሮ አሸንፎ ወደ ቀጣዩ ዙር ለመግባትና ድጋሚ ጨዋታ ከማድረግ ዘጠኙ ቡድኖች ውስጥ ለመቀላቀል የሚያደርገውን ጥረት አጠናክሮ ቀጥሏል። በአንጻሩ ባርሴሎና እንግዲህ ከሌሎች ከዘጠኝ ውስጥ ውጭ ሆኖ እንደገና ጨዋታ ሊያደርግ የሚችልበት እድል ተፈጥሯል። በሰማያዎቹ እንግዲህ የበላይ በሆኑበት ጨዋታ የተሻለ እንቅስቃሴ ያሳየው እና አንድ ግብ ያስቆጠረው ኤስቴቫው አስተያየቱን ሰጥቷል። ስሜቴን ለመግለጽ ቃላት የለኝም፣ ሲል ነው ይህ የ18 ዓመት ታዳጊ ተጫዋች የተናገረው። በባርሴሎና ላይ ግን ማስቆጠር እስካሁን ባለው የእግር ኳስ ሕይወቴ የተለየው ቅጽበት ነበር፣ በጣም ደስተኛ ነኝ፣ ሲል እስቴቫው ተናግሯል። ስለ ጎሉ ያነሳው ተጫዋቹ ምን እንደተፈጠረ መግለጽ አልችልም፣ ሁሉም በፍጥነት ነው የሆነው፣ ትንሽ ክፍተት ሳገኝ ወደዛ ሄጅ ያለው ሲል ገልጾታል። እስቴቫው በሶስት ተከታታይ ቻምፒዮንስ ሊግ ጨዋታዎች ጎል ያስቆጠረ ሁለተኛው በእድሜው ትንሹ ተጫዋች መሆን ችሏል። ውደ ተመልካቾች ፉትቦል ማዕድ ላይ ነው ያላችሁት። በደረጃ ጨዋታ ዳሰሳችን ቸልሲን ከባርሴሎና ያደረጉትን እንዲሁም ሌሎች የአውሮፓ ቻምፒየንስ ሊግ የማክሰኞ ምሽት ጨዋታዎችን እየዳሰስን ነው። ጎን ለጎን ደግሞ በጨዋታው የተነሱ የታዩ ቁጥራዊ መረጃዎችን ቸልሲ ከባርሴሎና ያደረጉትን ተጠባቂ ጨዋታ ቁጥራዊ መረጃዎች አየን። አሁን ደግሞ የተሰጡ አስተያየቶችን ስቴቫውን አንስተናል። ቀጥሎ የቸልሲ ሆና ሰልጣኝ ኤንዞ ማሪስካን አስተያየት ነው ምናነሳው ኤንዞ ማሪስካ የባርሴሎና ጨዋታ ከድል የዘለለ ነገር እንደሌለው ይልቁንም ለአርሰናል ጨዋታ መዘጋጀት እንዳለባቸው ተናግረዋል። ከጨዋታው መጠናቀቅ በኋላ በሰጡት አስተያየት ጥሩ ድል ነው ያደረግነው ብለዋል ኤንዞ ማሬስካ። ነገር ግን ከዛ ከድል የዘለለ ነገር የለውም ወደፊት ማተኮር አለብን ሲሉ ነው የገለጹት። ስለ እስቴቫዊ ያነሱት አሰልጣኙ ለእሱ ትልቅ ምሽት ነበር፣ ለክለቡና ለደጋፊዎቹም ትልቅ ምሽት ነው በማለት ተናግረዋል። አክለውም አሁን ሰዓቱ ስለ አርሰናል የምናወራበት ነው። በእለቱ እስቴቫው በቋሚነት የሚሰለፍ ከሆነ እናያለንም ብለዋል በተመሳሳይ የባርሴሎና አሰልጣኝ ሃንሲ ፍሊክ ሽንፈቱን መቀበል አለብን ሲሉ አስተያየታቸውን ከጨዋታው በኋላ ሰጥተዋል። ቼልሲ ኳስ ሲያቆጣጠር ምርጥ ቡድን ነበር፣ ማመን አለብን። ነገር ግን ከጨዋታው ጥሩ ነገሮችንም መውሰድ አለብን ሲሉ ነው ሃንስ ፍሊክ የተናገሩት። አክለውም ስምንት ውስጥ አጠናቀን ወደ ቀጣዩ ዙር ማለፍ ከባድ ነው፣ ነገር ግን እንሞክራለን ብለዋል። ባርሴሎና በቻምፒዮንስ ሊጉ በሰባት ነጥብ አስራ ሰባተኛ ደረጃ ላይ መቀመጡ ይታወቃል። በሌላ በኩል እንግዲህ ሳይጠበቅ በባየር ሌቨርኩሰን በገዛ ሜዳው በኢቲሃድ ስታዲየም ሁለት ለዜሮ የተሸነፈው የማንችስተር ሲቲ አሰልጣኝ ፔፕ ጋርዲዮላም አስተያየታቸውን ሰጥተዋል። እንግዲህ ፔፕ ጋርዲዮላ ቡድናቸው ለደረሰበት ሽንፈት ሙሉ ኃላፊነቱን እንደሚወስዱ ነው በሰጡት አስተያየት የተናገሩት። የአስር ተጫዋቾች ለውጥ አድርገው ወደ ሜዳ የገቡት ፔፕ ጋርዲዮላ ዛሬ የተሰለፉት ተጫዋቾች ጥሩ እንደሆኑ አምናለሁ ብለዋል። ዛሬ ምሽት ጥሩ የማሸነፍ እድል አመልጦናል፣ አሁን በሚቀጥሉት ጨዋታዎች ላይ መፋለም አለብን ሲሉ ነው ጋርዲዮላ የተናገሩት። ከጨዋታው በኋላ መልበሻ ቤት ውስጥ ከተጫዋቾቹ ጋር ለረጅም ጊዜ የቆዩት አሰልጣኙ ምን እንደተፈጠረ ሲጠየቁ የእኛ ስራ ነው አይመለከታቸውም ሲሉ ነው መልስ የሰጡት። ውድ ተመልካቾች ድህረ ጨዋታ ዳሰሳችን እና ቅድመ ጨዋታ ዳሰሳችን ፉትቦል ማዕድ ላይ ነው የምትገኙት። በፉትቦል ማዕድ በፌስቡክ ዩቲዩብ፣ እና ቲክቶክ ላይ ይገኛል። በእነዚህ ፕላትፎርሞች ፕሮግራሞቹ ላይ ኮሜንት፣ ሰብስክራይብ፣ ሼር በማድረግ እና በመከታተል አሳብ አስተያየታችሁን በመስጠት አገርነታችሁን እንድታሳዩ እንጠይቃለን። አሁን በቀጥታ የምናልፈው የወቅቱን ሀያላን ክለቦች ተጠባቂ ፊልም ይሆናል አርሰናል ከባየር ሙንሽን በአውሮፓ ቻምፒየንስ ሊግ የአምስተኛ ዙር መርሃ ግብር የወቅቱ ሀያላን ክለቦች አርሰናል እና ባየር ሙኒክ የሚያገናኘው ተጠባቂ ጨዋታ ትኩረትን ስበዋል። ሁለቱ ክለቦች በውድድር ዓመቱ በቻምፒየንስ ሊጉ ያደረጓቸውን አራቱንም ጨዋታዎች ማሸነፍ ችለዋል። መድፈኞቹ ከዛሬው ጨዋታ አስቀድሞ በፕሪምየር ሊጉ ባደረጉት የሰሜን ለንደን ደርቢ የከተማ ተቀናቃኛቸውን ቶተናም ሆትስፐርን ሲያሸንፉ፣ ባቫሪያኑ በአንጻሩ በቡንደስሊጋው ፍሬፖርግን ፍሬበርግን በማሸነፍ ያለመሸነፍ እንቅስቃሴያቸውን ማስቀጠል ችለዋል። በፕሪምየር ሊጉ ካደረጓቸው 12 ጨዋታዎች በአንዱ ብቻ ሽንፈት ያስተናገደው አርሰናል ዘጠኙን አሸንፎ በሁለቱ አቻ የተለያየ ሲሆን በ29 ነጥብ ከተከታዩ ቼልሲ በስድስት ነጥብ በመራቅ የሊጉ አናት ላይ ተቀምጧል። በውድድር ዓመቱ በሁሉም ውድድሮች አንድም ሽንፈት ያላስተናገደው የቪንሰንት ካምፓኒ ባየርን ሙኒክ በበኩሉ ቡንደስ ሊጋውን እየመራ ይገኛል። በሀገር ውስጥም ሆነ በአህጉራዊ ውድድሮች እጅግ ውጤታማ ጊዜን እያሳለፉ የሚገኙት ሁለቱ ክለቦች ዛሬ ምሽት እርስ በእርሳቸው የሚያደርጉት ፍልሚያ በእግር ኳስ ቤተሰቡ ትኩረት ስበዋል። ባየር ሙኒክ እጅግ አስደናቂ ጊዜን እያሳለፈ የሚገኘው እንግሊዛዊ ሃሪኬን አርሰናልን በገጠመባቸው አስራ አምስት ጨዋታዎች ሁለት ለአንድ ግቦችን ማስቆጠር የቻለ ሲሆን በምሽቱም ጨዋታ በተለይም ለመድፈኞቹ የተከላካይ መስመር ፈተና እንደሚሆን ይጠበቃል። በክሪስታል ፓላስ ቤት ቆይታቸው ስኬታማ ጥምረት የነበራቸው የባየር ሙኒኩ ሚካኤል ኦሊሴና የአርሰናሉ ኤቨርቼ ኤዜ ዛሬ ምሽት በተቃራኒ ይፋለማሉ። በባየርን ሙኒክ በኩል ኮሎምቢያዊ ሉዊስ ዲያዝ በቅጣት ምክንያት የማይሰለፍ ሲሆን ፈረንሳዊ ሚካኤል ኦሊሴን በምሽቱ ጨዋታ ይጠበቃል። ሁለቱ ክለቦች የዘንድሮ የቻምፒየንስ ሊግ ዋንጫን ያሸንፋሉ በሚል ቅድመ ግምት ከተሰጣቸው ክለቦች መካከልም በዋነኝነት የሚጠቀሱ ናቸው። ክለቦቹ በቻምፒዮንስ ሊግ ባደረጓቸው ያለፉት አምስት የእርስ በእርስ ጨዋታዎች ባየር ሙኒክን አራቱን በማሸነፍ የበላይነት ያለው ሲሆን በአንዱ ጨዋታ አቻ ተለያይቷል። በመድረኩ በአጠቃላይ ከተገናኙባቸው 14 ጨዋታዎች ባየር ሙኒክ ስምንት ጊዜ ሲያሸንፍ አርሰናል በሶስቱ ድል ቀንቶታል። ቀሪ ሶስት ጨዋታዎች በአቻ ውጤት የተጠናቀቁ ሲሆን አሳማኝ ወቅታዊ ብቃት ላይ የሚገኙት ሁለቱ ክለቦች ዛሬ ምሽት አስደናቂ ፉክክር እንደሚያደርጉም ይጠበቃል። ምሽት አምስት ሰዓት በኤምሬት ስታዲየም የሚደረገውን የሁለቱን ክለቦች ፍልሚያ የ44 ዓመቱ ጣሊያናዊው ማርኮ ጎይዳ በመሀል ዳኝነት ይመሩታል። ከጨዋታው ጋር በተያዘ የመድፈኞቹ ዋና አሰልጣኝ ሚካኤል አርቴታ አስተያየታቸውን ሰጥተዋል። ሚካኤል አርቴታ እንደተናገረው አርሰናል በዛሬው የባየር ሙኒክ ጨዋታ የቪክቶሪያ ኮሬሽን ግልጋሎት እንደማያገኝ ተናግሯል። አክሎም ቪክቶሪያ ኮሬሽ ከጨዋታው ውጪ ነው ብሏል። ነገር ግን ቪክቶሪያ ኮሬሽና ካያቨርስ በጥሩ ስሜት ላይ መሆናቸውን፣ በቀጣይ ጨዋታዎች ሊደርሱ እንደሚችሉ ፍንጭ ነው የሰጠው። በሚቀጥሉት ቀናት ግምገማ እንደሚደረግላቸው የገለጸው ሚካኤል አርቴታ ለቸልሲ ጨዋታ ሊደርሱ እንደሚችሉ ፍንጭ ሰጥቷል። በሌላ በኩል ገብርኤል ጄሱስ ወደ ሜዳ ለመመለስ በጣም መቃረቡን ነው ሚካኤል አርቴታ የጠቆመው። በቶትናም ጨዋታ ሁሉንም ግቦች በክፍት ጨዋታን ያስቆጠር ነው። ተጨማሪ ከቆመ ኳስ ባለማስቆጠራችን ተናድጃለሁ ሲል ማክሉ ተናግሯል። በፈገግታ ማርቲን ኦዴጋር ስለመሳተፉ ገና አልወሰንም። ንግግር እናደርጋለን ለነገ ለዛሬው ጨዋታ ዝግጁ እንደሚሆን ተስፋለን፣ ሲልም ሚካኤል አርቴታ ተናግሯል። ለጨዋታው ጥሩ ዝግጅት አደርገናል። አጭር ቢሆንም ውጤታማ ነው፣ የጨዋታውን አስፈላጊነት እናውቃለን ሲል ጠቁሟል። በጥሩ ደረጃ ላይ ነን፣ ያንን ማስቀጠል እንፈልጋለን። በጣም አስደሳች እና ብዙ ነገር የሚጠይቅ ጨዋታ ይጠብቀናል፣ ሲልም ሚካኤል አርቴታ አስተያየቱን ሰጥቷል። ወደ ተመልካቾች ፉትቦል ማዕድ በድህረ ጨዋታ ዳሰሳው ና በቅድመ ጨዋታ ዳሰሳው ወደ እናንተ ደርሷል። በዚህም ቼልሲ ና ባርሴሎና ያደረጉትን እንዲሁም ማንስተር ሲቲ ያልተጠበቀ ሽንፈት ያስተናገደበትን የታር ጨዋታ አንስተናል። በተጨማሪም ዛሬ ምሽት ሁለቱ የአውሮፓ ኃያላን ክለቦች አርሰናል እና ባየር ሙኒክ የሚያደርጉትን ጨዋታ ዳሰናል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ፕሮግራማችንን ዘወትር ኮፒሊንግ ሼር፣ ላይክስ፣ ኮሜንት፣ ሰብስክራይብ በማድረግ አጋርነታችሁ እንድታሳዩ እንጠይቃለን። ፉትቦል ማዕድ በዩቲዩብ በፌስቡክ እና በቲክቶክ ፕላትፎርሞች ወደ እናንተ ይደርሳል። አብሮነታችሁ በድጋሚ አይለየን። ሰላም።